ምናልባት እኮ ሄኖ ግን እስከ ዛሬ አላቆም ነበር ማለት ነው። ምንንም ከማላቀው ሰው ጋር ነበር ለካ ፍቅር የያዘኝ። ወይኔ ኪያ እንኳን ፍቅሬን አልገለጽኩለት። ነግሬው ቢሆን ኖሮ እኮ ይቆጨኝ ነበር። ነገር ውስጥ ከእንደ ድረስ አልተነሳም። ታዲያ ቁርስ ነው ይብላብት። የምርሽ ነው? ግን እያወራሽ ያለሽው ማታ ባደረገው ነገር እኮ ቂም ትይዥበታለች ብዬ አስቤ ነበር። እንዴ ምን እያልክ ነው? ማሬ እንዴት ነው? እኔ በልጂ ለቂም የሚይዘው። እንዲሁም ሽሮ ፍትፍት ነገር ሰርቼ እራሴ ይዤ ሂጅ፣ እቀሰቅሰዋለሁ። አይ አይ ይሄ እንኳን ጥሩ ሀሳብ አይመስለኝም። ለምን እንደማታው እዛው እንዳያስቀረኝ ፈርተህ ነዋ። እሱኮ ስለሰከረ ነው እንጂ እኮ እንደዛ አያደርግም። በዛ ላይ ደግሞ ማታ ስላደረገው ነገር አሁን ብንጠይቀው የሚያስታውሰውም አይመስለኝም። ለማንኛውም አንቺ ምግብን ቶሎ አቅርቢለት። አንተ ደግሞ እየበላህ ጠብቅ። አየሽኝ አይደለ? የዋህነቷ። የትኛዋ ሴት ነች ሊደፍራት የሞከረን ሰው ይቅርታ ምትለው? ግን እውነት ሊደፍራት ሞክሮ ነበር? ምን? ማለቴ እንዴት ይሄ ነገር ሁለቴ ሊፈጠር ይችላል፣ ብዬ እኮ ነው። ሚስቴን ተዋሻለሽ፣ በሽ እየጠረጠርሻት ነው? በቃ ውስጥ ስራ አለኝ ጋሼ፣ እኔ ሊድ። ተመለሽ። መቼም እዚህ ቤት ውስጥ የሚደረገውን ነገር ቤት ስለምት የሚከናወነውን ነገር ታውቂያለሽ ብዬ አስባለሁ። እውነት እኔ ምንም የማውቀው ነገር የለም ጋሼ። ቀና ብለሽ አናግሪኝ። ለምንድን ነው ሊደፍራት ሞክሮ ነበር ያልሽው? እውነት ጋሼ እኔ ምንም የማውቀው ነገር የለም። እንደዚህ ስላልኩም ይቅርታ። ግን እባክዎትን ከፈቀዱልኝ እኔ ስራ አለኝ ወደ ስራዬ ሊድ እዚህ ቤት እየተካሄደ ያለውን ጉድማ ማወቅ አለን። ተነስ ልጄ፣ አንተ ልጄ ተነስ እንጂ። ቀስ ምነው የኔ ውድ ልጅ፣ እንደ ሴጣን ያየህ እኮ ነው የምትመስለው። እና ጠገብ የማያት ሴት እሷ ናት እያልሽኝ ምን ለክ ነው? ሄኖክዬ፣ የኔ ውድ ልጅ፣ እንደ ምንስ ልጅ ምንስ ቢበድል እናቱን እንደዚህ ያደርጋል እንዴ? እኔ መቼም ቢሆን ቂማል ዝብህም ማታም ምን አድርጊያለሁ? ምን ታደርገናል? አንተ ማለት ምንም ትዝሚ ላይ ነገር እንጂ እኔና አባትህን ደህና ደሩ ብለህ እኮ ነው የተኛው። በልጉረስ ምን እያርክሽ? በጣም ግለህ ስላደርክ እኮ ላቀዘቅዘህ ነው። ማታ እዚህ ክፍል ነበርሽ አይደል? ትንሽ ትንሽ ትዝሚ ላይ ነገር አለ። ምናልባት እኮ የድሮ ኤክስህን ስለመመስል እሷን እያሰብካት ይሆናል። ቆይ ግን አንቺ ሁልጊዜ ግዜ ልጫወታ አይሰለችሽም እንዴ? የእኔ ቆንጆ። ቆይ ቁጣው ከቁርስ በኋላ አይደርስም። በባድ ሆዴ እኮ ጨጓራ እራሱ ተቃጠለ። ትሰሚያለሽ፣ አሁኑን ክፍል ሊለቀሽ ውጭ ልይ። እሺ በቃ ሲያሰኝ ትበላዋለህ። በለለራሽ ና መርዛ አድርገሽበት። አንተ እናትህን እንደዚህ ነው ብታናገራት? እንደ ሲጀመር እንቅልፍህም አልጨረስክም። ይኸው ዓይን እራሱ ራሱ ተጨፍኗል እኮ ጥፋተኛ አንተ ቤት ያልታየሁ መስሎ ነው። ቆይ እዚህ ጋር አንድ ድራማ መጫወት አለብኝ። በይ እዚህ ጋር ተደብቀህ የምናወራው ነገር ስሰማ አለብን። ቤቲ ሁሉን ነገር አስተካክለዋለሁ፣ አትጨነቂ እንዳዳል አደርኩ አንተ ስታብዳራያል መሆኑን አሽሙ እኔ ማታ ምን እንዳረግኩኝ እንደተፈጠረ ምንም ትዝ የሚለኝ ነገር የለም። ያችን የተረገመች ደግሞ ትንሿ እንጀራ እናት በጭራሽ ላምናት አልችልም። እርግጥ እኔ እናንተ አሰሪና ሰራተኛ ግንኙነት ነው ያለን። ስለዚህ እኔ ምን ይመለከተኛል ማለት እሺ። ቆይ ማታ ትልቅ ነገር እንደተፈጠረ እርግጠኛ ነኝ። ምን የተፈጠሩ እሱን የእንጀራ እናትህን ብጠይቃት አይሻልም? እ እንጀራ እናቱ የሚጠይቀው ይቅርታ ሄኖክ እኔና ሰራተኛ ብቻችንን ስትሆን ትሰሚኛለሽ ኪያ ሰራተኛ ብቻ ሳትሆን የቤተሰባችን አካላት ሁለተኛ ነገር ደግሞ አንቺ ማስሎንሽ ነው በገዛ ቤት የምታዥኝ በጣም ጥሩ እናት ለመሆን እየሞከርኩልህ እኮ ነው ሄኖክ ቆይ እንደ ውሸት ስርቡም ተመችቶሻል አናትሽ ፍረስና ቆይ እንዴት ነው ሌባ ሴት እናልቶ የምችለው አየሽው አይደል ኪያ ለእናቱ ምን አይነት መልስ እንደሚመልስላት ቆይ ግን አንቺ ለእናትሽ መልስ መልሰሽ ላታውቂያለሽ? አይ አላውቅም። ሰሚኛልሽ፣ ልጅቷን አታስፈራራት እያልሽ ሊደፍርሽ ነበር። ምን እንደውም ሲመስለኝ ሲመስለኝ ብቻችሁን ብታዋችሁ ነው የሚሻለው። ኪያ ግን አሁን ያልሽውን ነገር ታውቂዋለሽ? አውቀዋለሁ ምክንያቱም ይሄ እንጀራ እናት እንዳለችው ቀበቶውን ፈተል ደፍራት ስትል እዛው ነበርኩ። በእርግጥ ባለፈው ያለችውን አላመንኳትም ነበር። ለዚህ ነው ከአጠገቤ ራቅ እያልኩ ያለሁት። ኪያ እስኪ ረጋ ብለሽ ተመልከችኝ፣ ሄኖክ እኮ ነኝ። ቆይ እንዴ ነው እንደዚህ ያለ ነገር ላርግ ምችሉ ነኝ? ምን ነው ባለፈው ራስ አደለክ እንዴ? ስለ ድብቁ ማንነት ስትነግረኝ የነበረው የድሮ ፍቅረኛህን አስረግዘ አላውቅሽም እንዳልካ ረስተኸው ነው? ድሮም አስረግዞ ከከዳሰው ምን ይጠበቃል?

ግን ስለ ሰርጋችን አስበህ ታውቃለህ? እኔ በጣም የሚያምር የምሽራቀቢ ለብሰሽ፣ አንተ ደግሞ በዚህ በሚያምር ሰውነት ሱፌር ለብሰክ ሊሞዚን መጥቶ፣ በቃ እንዴት ብዬ ልንገርክ። ከዛም በኋላ ድንግልናዬን እሰጥሃለሁ። ዋ በጣም የሚገርም ምሽት ነው የሚኖረን። ምን ታስባለህ ውዴ? እሱማ የእኔም ህልም ነው። ደግሞ እነግርሃለሁ። ልደቴ እኮ እየደረሰ ነው ደርሷል እንዴ ደርሷል ነግሬህ ነበር እኮ ታዲያ ምን ችግር አለው? ድል ፋ አርጌ አከብርልሻለሁ ግን የት ነው የምታከብርልኝ የት ይሻልሻል ትልቁ ሆቴል ይሻላል ግን ኬቢዬ ሆቴል ምናምን ነገር እኮ የተለመደ ነው ለምን እዛ ትልቁ ቤት አይሆንም እዛ ቢሆን በጣም አሪፍ ነው የሚሆነው ያው ተከራዮቹን ደግሞ ለአንድ ቀን ምሽት ማስፈቀድ ነው ምን ችግር አለው ለአንቺ ውዷ ባለቤቴ ለምን ለሁል ጊዜ ሳይሆን ኦኬ እንደፈለግሽ እንዳሰብሽ ሆነ ይችላል ግን አንድ የረሳሁን ነገር ላስቶስ ያ ቤት ክሪም ጭምሮ አይደል እንዴ ጭራሽ ልደቷን እዛ ስለማክበር ታስባለ? ቆይ ግን አባዬ ምንድን ነው ያስነካች ውዴ ነግሬህ የለ ይሄ የአፍላነት እድሜ እኮ በጣም ከባድ ነው። ጫውንስ በጣም ይጨማለሹ። አንተ ልጅ ሚስቴ ላይ አፍህን አትክበት ብያለሁ። የዛሬዋ ሚስቴ የነገ ሚስቴክ እንደምትሆን ግን በጣም እርግጠኛ ነኝ። ቆይ ምን አድርጋ ነው? ይህን ያሉ ውርደትን ስለሸፈነችልህ ነው? የትኛውም ጉድ? ቆይ እስኪ ንገረኝ። ትናንትና ማታ ደፈረኝ፣ ሊደፍረኝ ሞክሯል ስላለችው ነው እንዲህ? ማን ደዛ ያለው በቃ አለ አይደለ ተሸክሜ ስገባ አደናቅፎ ሌ ወደክ ምናልባት ወደክሽ ብኝ አንቺ እራስሽ ብትሆኚ። አንተ ልጅ ሴጣኔና ተምጣ ብያ ያለው ሴጣኑማ ከሆነ ፊት ለፊት ቆማለች። ሌላ ሴጣን ኬት ይምጣል። አንተ ትጨናነቃኒ። በቃ ልጅነት ሆኖበት እኮ ነው። አንቺ ነሽ ደግሞ ይሄን የሚያክል ጋንድያ ልጅ ነው እያልሽ ያበላሸሽው እንዴ ስነ ስርዓት። ልጅንማ ጋንድያ ትለውም ግድ የለም አስተካክሏል። ኔ ኔ ኔ ምንም ነገር እኮ አላየሁም። ኧረ እባክሽ ካየሽ እኮ ቆየሽ እም ይኸውልሽ ይሄ ቤት መጠጥ መጠጥ ሲጋራ ሲጋራ እንዲፈልጋለሁ። እሺ ለምንድን ነው ቆይ እንደዚህ የምታደርገው? አንቺ ልብስ ልታጥቢ ስትይ እንድታገኝ። አንቺ ኳ አታፍሪ። ይሄንን ሁሉ ነገር አሳይችሽ ምን ላደርግ ነው ብለሽ ድጋሚ ትጠይቀኛለሽ? ወክሽነቲ እኔን ከዚህ ጨዋታ ውጪ። በእርግጥ እኮ ልጅ በትክክል እንዲያድግ መኝቶኝ ነበር ግን እሱ ያንን ነገር አልፈልጉም። ተደብቆ ይህ ሁሉ ነገር እንደሚያደርግ አውቃለሁ። ስለዚህ አባቱ በግል አጫይቶት እንዲቆጣው ስለፈለግኩ እነሆም ብለሽ ከአባቱ ጋር ለማጣላት ነው ይህ ሁሉ ሴራ ሴራ ሴራን ያልሽው ትገጊኝ? እሺ ትዥ ነው። እንደ እኔ ሴረኛ ነው ያልሽው? እንደ እኔ እና አንቺ እኮ አንድ ትይኛውን መስሎኝ ነበር። ክያይ አንቺ ገና እምትፈልጊያለሽ መሰለኝ አይደል? ስለዚህ ብርሽን በአካውንት ልክልሻለሁ። እዚህ ቤት ውስጥ የሚጸዳም ሆነ የሚወለወል ነገር አያስፈልግም። ዳይ ወደ መጣሽበት

ምንም ያደረግ ግን ደግሞ ባቆም እንደዚህ ማወቅህ አይደለም ችግሩ አውቀህ ማጥፋት ነው ተው እንጂ አባዬ የኔ ጥፋት ከተባለ አንተ ቆይ ምን ሊባል ታውቃለህ አንተ የኔ ነገር ሁሌ አይጥምም ኧረ ተው አባዬ ታውቃለህ አይደል ከድሮ ጀምሮ ከእናቴ ይልቅ አንተ እንደማስቀደም ከእሷ ይልቅ አንተ እንደማደላኩ በደንብ ታውቅ ነበር ምን ዋጋ አለው ያንን ሁሉ በዜሮ አባዛ አባዬ አንተ እኮ ነህ የወንድ ፆት መታክል ልጅ አምጥተህ ሚስቴ ናት ብለህ ድርቅ ያለው አንተ እኮ ነህ የኔና እናንተ ፍቅር በዜሮ እያባዛው ያለው እስቲ ትንሽ ጊዜ ስጣት። በል ምናልባት እኮ ተወዳት ይሆናል። አይደለም አሁን ድሮ፣ ያኔ ድሮ እንኳን እያፈቀረችኝ ስላልወደድኩ ደስ ብሎ ጀመሪያ ደግሞ የሀጉል ቅዠት አ ይሄ ቅዠት አለ ሚስቴ ብላ ያመጣት ሴት ይበቃሃል አልኩ እኮ። እሺ ቆይ የት ነው ያገኛት? መንገድ ዳር አልከኝ እሱን አብራራልኝ። ቆይ መንገድ ላይ ምንስ ታረግ ነው ያገኛት? ቆይ ምን አሰበን ይህን ጥያቄ የምጠይቀው ያሰብኩትን ተጠይጠ የኩልቻ በመልስ ልኛሻል በጣም ከፍቷ ስታለቅስ ነበር ያገኘኋት። ስታለቅስ በጣም ታሳዝን ነበር።

ምንም ችግር የለም። ፈጥንሻት ብለኝና ቋን ታግብታለን። እንደዛ ከሆነ አንተ መጥፎ ሰው ነህ ማለት ነው። በቀጥታ የምትሄድ ነው የሚሻለው ነበር መልካም ሰው ሆና ያገኘኋት ሽማግሌ ማግባ ነው ፈልገው ስላልችን የተረዳት ያኔ ገና ከነ ልጅ አልፈልግሽም ስላልኳት በቀመር ነው የምትንቀሳቀሱ። ልጅቷ አባዬ አልገባህም እኮ አንተ አልፈልግሽም ስላልኳ ነው እዚህ ቤት ራሱ በቀመር የመጣችሁ። ይህ ህብደት ደግሞ ሊጀምር ነው መሰለኝ። ቆይ ምንድን ነው አባይ? እኔን ሁላ ነገር ስለፈለፍ ትንሽ እንኳን መጠርጠር ያቃት። ምክንያቱም እየለፈለፍክ ያለው ነገር እርባና ቢስ ስለሆነ ነው የማልሰሙ። እውነት ነው ይህንን ነገር ለመጨረሻ ጊዜ ነው ነገር ወይ ወይም ሚስቴር ሰላም አውስታት አለበለዚያ፣ ምላሽ የከፋ ነው የሚሆነው። ተግባባ አይለመደም

ሰራሽ ብለህ ብለህ ደግሞ ቤቱ ግሮሰሪ አደረከው። ምንድን ነው ደግሞ የምትለኝ? ምንድን ነው የምታፈጡት አንተ? ምንድን ነው ይሄ ምንድን ነው የማየው? የማን ሲጋራ ነው ትላለህ? ይሄ አንተ አይደል እንዴ? ምንድን ነው ብለህ ብለህ ደግሞ ሲጋራ ይሄ ምንድን ነው? አራ አባት እንዳደረገ ያድርገ ኪያ እዚህ ነገር ውስጥ እንደሌለችበት ግን በጣም እርግጠኛ ነኝ። እኔ ምንም አላውቅም፣ ክፍሉንን ልብሱን የየው ጋሼ ራሳቸው ናቸው። ስለዚ ይህ አንቺ ስራ ነው ማለት ነው። አንተ ወደዛ ሂድ። እኔ ምን አደረግኩ? አንተ ግን መቼ ነው ተቀጥቅጠም ይገባል። ተረጋጊ፣ እኔ ፍቅር ደም ግፊት ይነሳብኛል። ያው እንግዲህ በጣሪያ እንዲሰጥትሆናል፣ አሜን ብሎ መቀበል ነው። ስለዚህ ይሄ እሷ ሴራ ነው ማለት ነው። አባይ ሲጋራ እኔ ሳልሆን እሷ የምታጨሰው ጭራሽ ጭራሽ እሷ ናት ህይወትን ያመሰቃቀለችው። ንገረኝ ንገረኝ። ጭራሽ ይህንን እሷ ናት ኪስ ውስጥ ያስቀመጠችው። ወይኔ ልጅ፣ ጭራሽ ድራግ እንዴ እያየው ክኩላጣ ነው። ወይኔ እሺ፣ በቃ አንቺ አሸንፈሽኛል እያልኩሽ እኮ ነው። ቆይ ለምንድነው ከቤት የማትወጪልኝ? ለምንድነው ከቤት ስገብተሽ እንደዚህ የምትመጠብጭ? ለነገሩ አልፈርድብም። አባዬ፣ እቺ ሴጣን እንኳን ይነ ነገር ሌላም ነገር ማለት ትችላለች። አባዬ፣ እኔ በማይ ምንላሉ፣ ሲጋራም ሆነ ድራግ አጭሻ አለቅ

ባሌ የምን ነበር መጨረሻ ላይ ያለ፣ ቤቴን ለቀህልኝ ወጣው። እሺ፣ እሱን እንኳን መቼም እንዳታስቢው። መቼም የአንቺን ጉድ ሳልዘረግፈው ከዚህ ቤት ንቅንቅ አለ ንቅንቅ። ቆይ ግን ለምን አትወጣም? ማለቴ ትዳር ይዘህ ይህን ነገር ግን እረስቸው ነበር። ሳስበው ግን አሁን ጊዜው የደረሰ ይመስለኛል። እንደዚህ እንዳላገጥሽብኝ መልሽ። ያላላገጥኩብሽ እንደሆነ እኔ ነው ጠብቂ። ቆይ ግን ለምን ማርታ የምትላት ልጅ ጋር ሽማግሌ አንልክልህም? ተይው። ለነገሮች ለነገሩ ሽማግሌ በጣም ጎበዝ ነው። ለስሙ ወጣትና ቆንጆ ነሽ። አያትሽ ከምን ሰው ጋር እኮ ከዚህ ብትሞሽ ነው የሚሻልሽ።

ጎሽ፣ ኧረ ጎሽው ጋሽ ምን አለ ቀሉ ቦታ ትምርጭለት። ቆይ የእንጀራ ልጅሽ ብለህ ቀሉን የጀመርከው አንተ መሰልከኝ። ኧረ እባክሽ አንቺ የተረገምሽ እኔ በሩን ክፈችልኝ። ስማ፣ ከፈለክ እዛው ንቀቀው። እኔ እንደሆነ እንድትለቅልኝ ነው ፍላጎቴ። ትሰሚኛለሽ አንቺ እራሱ ትለቂያታለሽ እንጂ እኔ እንኳማ መቼም ቢሆን አላደረገውም። ምንድን ነው የእንሁት? በይ እንግዲህ ከዚህ ቤት ምንንም ሸተኝ። መቼም ይሄንን ንግግራችንን ሰምተህ ልጅና ሚስቴ ፍቅር ግንኙነት የላችሁምን እንደማታስብ ተስፋ አለኝ። ነጭ ነጭ